ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉ ሰዓት መማርና መከታተል ትችላላችሁ። እሺ፣ በዛሬው ቪዲዮአችን ደግሞ አሁን በድጋሚ እንችላችሁ የመጣሁትኝ የአማርኛ ፊደላትን የመጀመሪያ ቃላትን በመጀመሪያ በመጀመሪያ ፊደላቶች የአማርኛን እንዴት እናነባለን እንዴት እንለማመዳለን የሚለውን የሆነ ለዚህ ቻናል አዲስ ከሆናችሁ ደግሞ ሸር ላይክ ሰብስክራይብ በማድረግ ብትጀምሩ መልካም ነው። ወደ ቪዲዮአችን ወይም ወደ ትምህርታችን ስንቀጥል እንግዲህ አማርኛ መጀመሪያ ላይ ፊደሎችን ማወቅ ከፊደሎች ቀጥለን ደግሞ ቃላት ምስረታ ነው። እንግዲህ ቃላት ወደ ቃላት ምስረታ ስንጀምር ደግሞ መጀመሪያ ፊደሎችን ስንይዝ በቀላሉ የሚያዙን የመጀመሪያ ፊደሎች ናቸው ናቸውና ከዛ መጀመሪያዎችን ስለምንይዛቸው ቃላትም እንዲሁ ስንጀምር፣ ቃላት ምስረታ ስንጀምር በመጀመሪያ ፊደላት ቃላትን እየመሰረቱ መለማመድ ቃላትን ማንበብ በመጀመሪያ የተመሰረቱትን ከዛ የመጀመሪያውን ካነበባችሁ ደግሞ ወደ ቀጣይ መሄድ ትችላላችሁ። ወደ ትምህርታችን ስንቀጥል ወደ ቪዲዮአችን ስንሄድ እንግዲህ ይቺ ሁሉም እኒ በመጀመሪያ በመጀመሪያ ፊደሎች የተጻፍ ናቸው። ይቺ ማነች? ይቺ ለነች ለ። ይቺኛዋ ይቺ ማነች? ወ። ይቺ ማነች? ቀጣ፣ አንድ ላይ ምን ይላል? እስቲ አንድ ላይ አየዛችሁ። ለ ለወጠ ለወጠ ለወጠ ይላል ማለት ነው። እሺ እቺ ማነች? እቺኛ እቺ ማነች? ጠ እቺ ለ እቺኛ ጠነች። አንድ ላይ ጠ ለጠ

ይቺ ደግሞ ማነች? ተ ነች። ተ፣ ከዛስ? እቺ ነ፣ እቺ እች ማነች? ገ፣ እችኛ ረ። ተነገረ፣ ተነገረ። አንድ ላይ ተነገረ፣ ይሆናል ማለት ነው። እሺ፣ እቺ ማነች? ሰነች። ሰ፣ እቺ ረ

ደረሰ ደረሰ ደረሰ የሆነ ነው። ደረሰ ደረሰ። እሺ ከዚህ በመቀጠል ደግሞ ይች ማን ነች? ይቺ ካ ነች። ካ እችኛ ላ። ይችስ ላ። አንድ ላይ ካ ላ ላ?

ደመቀ። እንደዚህ እየተደጋገማችሁ ስትሉት ይመጣላችኋል። ደመቀ ደመቀ። ሚሊ ምሏር ማለት ደመቀ። እሺ ወደ ቀጣይ ስናልፍ እቺ ማ ነች? ደ ነች ጀ። ከዛ እችኛዋ መ መ ነች? ረ ረ ነች። እሺ ምን ይላል

እሺ እችኛዋ ማነች እንትላለች ታነ ታ እቺ ደ እችኛዋ እቺ ማነች ሳ እችኛዋ ታ አንድ ላይ ተደሰተ ተደሰተ ተደሰተ እሺ

ደገመ። እሺ፣ እችኛው ማለት ካ ራ አንድ ላይ ራ ብለን እንደዚህ እናነባለን ማለት ነው። እንዲሁ ሌሎችንም ቃላቶችን ከዚህ ተጨማሪ እናንተ እያላችሁ ማንበብ ትችላላችሁ። መጀመሪያ ላይ የመጀመሪያ ፊደላትን ስለምታውቋቸው በደንብ በመጀመሪያ ፊደላት ጥሩ አድርጋችሁ ማንበብ መጻፍ ከቻላችሁ ቀጥለው ያሉትን ደግሞ ሌሎችን ደግሞ በሂደት እያላችሁ ማንበብና በቀላሉ ማንበብ መጻፍ እንድችሉ መሆን ትችላላችሁ። በዛሬው ልጆችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ መውር እያላችሁ እየገባችሁ ከዚያ ላይ በኢሞ በዋትሳፕ በቴሌግራም እንዲሁም በቦቲም በማንኛውም ሶሻል ሚዲያ አማራጭ ደውሉ። ግን ሀሮ በሉን በአጭር ጊዜ እናንተ ብቁ ማድረግ መሆን ትችላላችሁ። መልካም ጊዜ፣ ሰናይ ቆይታ